ሰላም እንዴት ናችሁ ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ኢዘዲን ጀማል እባላለሁ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ በዛሬው ቪዲዮ ለወገብ ለጉልበት ለዳሌ መገጣጠሚያ አጥንት ህመም አሪፍ የሆኑ የፊዚዮቴራፒ የስፖርት ህክምና ዘዴዎችን ይዤላቸው መጥቻለሁ እኔ እነዚህ ኤክሰርሳይዝ በጣም የምወዳቸው አሪፍ ኤክሰርሳይዝ ናቸው እነዚህ ኤክሰርሳይሶች ፍሌክሲቢሊቲ ኤክሰርሳይሶች ናቸው። ያ ማለት የመተጣጠፍ አቅምን የሰውነታችን የመተጣጠፍ አቅምን የሚጨምሩ ኤክሰርሳይዝ ናቸው። እነዚህ ኤክሰርሳይዝ እድሜያቸው የገፋ ሰዎች በተለይ እንደው ከአርባ አምስት ዓመት በላይ በዛ ባይሰሯቸው ላለው ብዙም ሪኮማንድ አላደርግም። ምክንያቱም ትንሽ አድቫንስድ ናቸው። ነገር ግን ለወጣቱ እድሜያቸው እስከ ሰላሳ አምስት እስከ አርባ ላለ ሰው ለወገብ ህመም፣ ለዳሌ ህመም፣ ለጉልበት ህመም፣ እንደዚሁ አጠቃላይ ለሰውነታችን መገጣጠሚያዎች አሪፍ የሆነ ፍሌክሲቢሊቲ የሚሰጡ ወዲያው እንደሰራችኋቸው በአምስት ደቂቃ ውስጥ በአስር ደቂቃ ውስጥ የሚሰጡ ኤክሰርሳይዞች ናቸው፣ እና እነሱ ዛሬ ዲሞንስትሬት አረግላችኋለሁ ማለት ነው። እሺ፣ የመጀመሪያው እንቅስቃሴ የሆነው ልክ እንደዚህ ዳዴ እንደሚል ልጅ በጉልበታችንና በእጃችን ሁነን ነው የምንሰራው። ስለዚህ እኔ ጋር አብራችሁ ስቴፕ ትከተላላችሁ ማለት ነው። የምንሰራ በሁለቱም ሳይድ ነው። አሁን በቀኝ ሳይድ እንጀምራለን። ሚገር መጀመሪያ ይሄኛውን ቀኝ እግራችንን ልክ እንደዚህ ወደ ውጭ ዘርጓለን ከጉልበታችን ዘርግተን ከዛ በኋላ ተቃራኒ እጃችንን በዚህ ውስጥ ልክ እንደዚህ አድርገን በጭንቅላታችን በጎኑ እንተኛለን። ልክ እንደዚህ ማለት ነው ሁለተኛው ስቴፕ ሶስተኛው እስቴፕ ይሄኛው ነው። እዚህ ለዚህ ወደ ፊት ዘረጋለሁ ማለት ነው። ታዲያ ተዘርግቷል። እስቴፕ ዋን እኔ በጭንቅላቴ ጆሮ ውስጥ ዘርግቼ ተኝቻለሁ። እጅ ዘርግቻለሁ። እዚህ ፖዚሽን ላይ 15 ሰከንድ ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር

ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር እንመለሳለን ማለት ነው። የመጀመሪያው ኤክሰርሳይስ ይሄን ይመስላል። ወደ ሁለቱ ኤክሰርሳይስ አብረን እንሄዳለን። እሺ፣ ሁለትና ኤክሰርሳይስ ለመስራት ደግሞ በጀርባችን እንተኛለን። ከዛ ሁለቱ እግራችንን ለዚህ እናርፋለን ይህ በሁለቱም ሳይድ የሚሰራ ኤክሰርሳይዝ ነው። ለምሳሌ በቀኝ ግ ይጀምር ምንድነው ስቴፕ ዋን እማደርገው ቀኝ ግ በግራ ግ ውስጥ አመጣና በዚህ በዚህኛው እጂ በግራጅ እጂ እስከ መጨረሻው ልክ እንደዚህ ሳባር ይዘዋለሁ። እንደዚህ ከዛ ደግሞ ስቴፕቱ ይሄኛው ግ ልክ እንደዚህ ከጉልበቴ ከጉልበት ከመገጣጠሚያ ልክ እንደዚህ ወደፊት እንደዚህ ወደዚህ ቆረመዋለሁ ማለት ነው

አራት አምስት ስድስት ሰባት ስምንት ዘጋይ። ሁለተኛው ኤክሰርሳይዝ ይሄንን ይመስላል። በሁለቱም ሳይድ ነው እንደዚሁ 15 ሰከንድ እየቆያችሁ ሶስት ጊዜ የሚደጋግሙት። እነዚህ ኤክሰርሳይዝ ማታ ወደ አልጋ ከመሄዳችሁ በፊትና ወይም ጧት ከአልጋ ላይ ስትነሱ ብትሰሯቸው አሪፍ ነው። ምክንያቱም በቀን ተቀን እንቅስቃሴያችን ላይ ረጅም ሰዓት ቁጭ ብለን ልንውል እንችላለን። እንደዚህ የህይወት ስታይላችን መገጣጠሚያዎች ላይ ተጽዕኖ ስለሚኖረው እነዚህ ኤክሰርሳይዝ ብዙ ሳንለፋ አብዛኛውን የሰውነታችን መገጣጠሚያዎች ታርጌት ማድረግ ይችላሉ። ስለዚህ በእድሜ ከሚመጡ እንደዛ የመገጣጠሚያ በሽታዎች እራሳችንን መከላከል እንችላለን። የቀን ተቀን እንቅስቃሴችንን በተሻለ የሰውነት ጤና ማከናወን እንችላለን ማለት ነው። በስተመጨረሻ ለዛሬ ሌላቸው መጣት ቪዲዮ ይሄን ይመስል ነበር። ምን አይነት ቪዲዮ እንደምንሰራላችሁ ኮሜንት ላይ ብጽፉልኝ ቪዲዮ ለመስራት ሳስብ ኮንሲደር አድርጓለሁ እና ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ ቪዲዮአችን ይሄን ይመስል ነበር። ሰላም ቆዩልኝ። ቻው